ሰላም ጠነስጥልን፣ የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙ ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ አሁንም በድጋሚ ተገናኝተናል። የላሚን ያማልን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። ተጫዋቹ በኤል ክላሲኮ የጨዋታ መርሃ ግብር ላይ በነበረው ፐርፎርማንስ፣ ከጨዋታ በፊት በሰጣቸው አስተያየቶች፣ ከጨዋታው በኋላ ደግሞ ከሪያል ማድሪድ ተጫዋቾች ጋር በገባበት ሰጥ አገባ ምክንያት ብዙ አይነት ትችቶች የተሰነዘሩበት ይገኛሉ። ስለ ተጫዋቹም ብዙ ሀሳቦች እየተነሱ ነው። በተለይም አሁን ባለው ሁኔታ የሚቀጥል ከሆነ የወደፊት የተጫዋቹ የእግር ኳስ ህይወት በጣም አሳሳቢ ነው የሚሆነው፣ የሚገባበት መጨረሻ ጥሩ የሚባል አይደለም የሚሉ ሀሳቦችን የሚያነሱ ሰዎች እየተበራከቱ ይገኛሉ። በእርግጥ ስለ ላሚን ያማል፣ በተለይም ደግሞ በየጊዜው ስለሚከተለው ሩቲን፣ ተጫዋቹን እዚህ ስላደረሰው ታታሪነቱ በጣም ብዙ ተነግሯል፣ ብዙ ተብሏል። እና ደግሞ ተጫዋቹን በተመለከተ እንዲህ አይነት የእግር ኳስ ክህሎት ያላቸው ተጫዋቾች አሁን በምድራችን ላይ ብዙ እንደዚህ አይነት ፐርፎርማንስ ያላቸው የእግር ኳስ ተጫዋቾችን አንመለከትም። አብዛኞቹ በታክቲክ የታጠሩ ተጫዋቾችም ስለሆኑ እንደዚህ በተፈጥሮ የታደሉ ተፈጥሮ ፈጣሪ የቸራቸው የእግር ኳስ ክህሎት ያላቸው ተጫዋቾች እምብዛም አይኖሩም። አብዛኞቹ ማለት በሚቻል ሁኔታ በተለይም እንደዚህ ለተፈጥሯዊ ክህሎት የራቁ ሆነው እንመለከታቸዋለን። ወይም እንደዚህ አይነት ክህሎት እንኳን ቢኖራቸው በአሰልጣኞች ታክቲክ በሜዳ ላይ አቀራረብ ከዛ ደግሞ ተደጋጋሚ ጉዳቶች ሲያጠፏቸው እንመለከታለን። ላሚን ያማል ግን በጣም አስገራሚ ክህሎት ያለው ተጫዋች እንደሆነ ቢነገርለትም ኳስ እግሩ ላይ በጣም የሚያምርለት፣ ሜዳ ላይ ቡድኑ በደንብ መርዳት የሚችል ገና በወጣትነቱ የስኬትን መንገድ አንድ ብሎ የጀመረ ተጫዋች ነው። ከስፔን ብሔራዊ ቡድን ጋር በትልቁ የአውሮፓ ዋንጫ ላይ ውጤታማ ሆኖ ታይቷል፣ ዋንጫ አሳክቷል። ከዛ ባለፈ ከባርሰሎና ጋር የላሊጋ ዋንጫን አሸንፏል። እንግዲህ እነዚህ ስኬቶች የመጡት ገና በተጫዋቹ የማለዳ እድሜ ላይ ነው። አሁን ተጫዋቹ የሚገኝበትን እድሜ ስታዩት ገና የአፍላነት የልጅነት እድሜ ስለሆነ ጥሩ ለመሆንም ጥሩ ላለመሆንም እዚህ እድሜ ላይ ነው ውሳኔውን መወሰን የሚችለው። ሁልጊዜም የሚባል አባባል አለ በእግር ኳሱ ክርስቲያኖ ሮናልዶም የሚናገረው ታለንት ዊዛውት ሃርድ ወርኪንግ ኢዝ ነቲንግ ሲል ክርስቲያኖ ሮናልዶ ሲናገር በአንድ ወቅት ተደምጧል። ነገር ግን ታለንት ከሃርድ ወርኪንግ ጋር ብቻ አይደለም የሚሰራው። ታለንት ከዲሲፕሊን ጋር ከስነ ምግባር ጋር ሲሆን ተጫዋቾችን ውጤታማ ያደርጋቸዋል። ለዚህ ሊዮኔል ሜሲን ማንሳት ተገቢ ነው፣ ክርስቲያኖ ሮናልዶን ማንሳት አስፈላጊ ነገር ይሆናል። ያውም ክርስቲያኖ ሮናልዶ ገና በአፍላነት እድሜው ከብዙ ሴቶች ጋር ተያይዞ ስሙ ይነሳ ነበር። ብዙ አይነት ሀሜቶች ከተጫዋቹ ጋር ተያይዞ ሲነሱ ይደመጥ ነበር። ግን ክርስቲያኖ ሮናልዶ እንደዛም ቢሆን ፎከሱ ሙሉ በሙሉ የሚያደርገው ጨዋታ ላይ ነው። ሜዳ ላይ ለሚያሳየው ፐርፎርማንስ ነው ሙሉ ጊዜውንና ትኩረቱን ሲሰጥ የነበረው። ሊዮነል ሜሲም ቢሆን እነ ላሚኒ ያማል በነበሩበት እድሜ ላይ አቀርቅሮ የሚጫወት እግር ኳስ ላይ ትኩረቱን የሚያደርግ እንጂ ከሜዳ ውጪ ብዙም እዩኝ እዩኝ የማይል እና ደግሞ ከሌሎች ጋር ሰጥ አገባ ውስጥ እንኳን ለመግባት ጊዜ ያለው ተጫዋች አልነበረም። ላሚኒ ያማል ግን አሁን እየሄደ ያለው አካሄድ በጣም ብዙ ስለ ተጫዋቹ እንዲባል እያደረገ ነው የሚገኝ። እንግዲህ በኤል ክላሲኮ ጨዋታ ላይ ባርሴሎና ሁለት ለአንድ በሪያል ማድሪድ እንደተሸነፈ ታስታውሳላችሁ። ከዛ በኋላ ልክ ጨዋታው እንዳለቀ ከዳኒ ካርቫሃል ጋር ሲጨባበጡ ታይቷል። ሁለቱም የስፔን ብሔራዊ ቡድን ተጫዋቾች ናቸው። እንደውም በአውሮፓ ዋንጫው ላይ በቀኙ መስመር ላይ የተጫወቱ አብረው የተጫወቱ አንዱ ራይት ባክ፣ አንዱ ደግሞ ራይት ዊንገር ፎርዋርድ ሆኖ የተጫወቱ ተጫዋቾች ናቸው ነገር ግን ደግሞ ካርቫል ተጫዋቹን መጨበጥ አልፈለገም ነበር እሱ እንደውም ከዛ ይልቅ ለተጫዋቹ መልእክት አስተላልፎለታል በጣም ወሬ እያበዛህ ነው በጣም እያወራክ ነው የሚል አይነት ሀሳብ ነበር የሰጠው ከዛ ካማቪንጋ መጣ ቲባውት ኮርቱ መጣ እነዚህ ተጫዋቾች መጥተው ካሳዶም መጡና ተጫዋቾቹን ገላገሏቸው ሁለቱን ተጫዋቾች ማለት ነው ያማል ግን አሁንም አላባራም ወይ ደግሞ ከንዴቱ ትንሽ ገርገብም አላለም በጣም በሚገርም ሁኔታ ደግሞ ከቪኒሽስ ጁኒዮር ጋር እንደገና ደግሞ ሰጣ ገባ ውስጥ ሲገባ ተመለከተ እና ሁለቱ ተጫዋቾች ለገላጋይ እስከሚያስቸግሩ ድረስ እንደገና ደግሞ ሲጣሉ ተመለከትን ማለት ነው። አሁን ኤልክላሲኮ ያው እንደዚህ አይነት ስሜት ስላለው ብዙ ጊዜ ተጫዋቾች እርስ በርስ የሚጣሉበት፣ የሚነጋገሩበት፣ ቃላት የሚለዋወጡበት ነገር ስለሆነ መጣላታቸው ብዙም ላይ አያስገርም ይችላል ነገር ግን ደግሞ ከጨዋታው አስቀድሞ ላሚን ያማል ስለ ሪያል ማድሪዶች የሰጠው አስተያየት የሪያል ማድሪድ ደጋፊዎችን በፍጹም ያስቆጣ እና ራሳቸው የባርሴሎና ደጋፊዎች ደግሞ ተጫዋቹ ትክክል ያልሆነ ነገር እንዳደረገ የተናገሩበትም ጭምር ነበር። ሪያል ማድሪዶች ይሰርቃሉ፣ ከዛ በኋላ ደግሞ መልሰው እንደገና ብሌም ያደርጋሉ፣ ያማራሉ የሚል ሀሳብ ነበር የሰጠው እና ከጨዋታ በፊት እንዲሁም ሲወጡ በነበሩ መረጃዎች መሰረት በጣም የሪያል ማድሪድ ተጫዋቾች በዚህ ነገር እንደተቆጡ እንደተበሳጩ ነበር የተገለጹ። ብዙ ኮ ትልልቅ ተጫዋቾችን አይተናል። በባርሰሎናም በሪያል ማድሪድም በኤል ክላሲኮ ደርቢ ላይ ምርጥ ምርጥ ተጫዋቾችን አይተናል። ትልቁ ሮናልዶ ሉዊስ ናዛሪዮ ዴሊማም፣ ዴቪድ ቤካም፣ ነቴሪ ኦንሪ፣ ሊዮኔል ሜሲ፣ ዣቢ፣ ኢኒስታ፣ ቡስኬት፣ ፋብሬሃስ በሪያል ማድሪድ በኩል እንደው ጠበኛ ነውጠኛ ምንላችሁ ሰሪሆ ራሞስ እነ ማርሴሎ፣ ፔፔ አይነት ተጫዋቾችን አይተናል። በቃ ኤል ክላሲኮ ከተባለ ሁልጊዜ ምን ሊፈጠር እንደሚችል በግልጽ ይታወቃል። ተጫዋቾችም መጣላታቸው፣ እንዲህ አይነት ስሜት ውስጥ መግባታቸው ብዙ የሚያስገርም አይደለም፣ የሚጠበቅ ነው። ግን ከጨዋታ በፊትም ሆነ ከጨዋታ በኋላ አስተያየቶችን ሲለዋወጡ አንዳንዴ እንደዚህ አይነት ምናልባት የሪያል ማድሪድ ደጋፊዎችም እንደሚያስቡት ዲስሪስፔክት ነው ያደረገን የሚል እምነት አላቸው ከዛ ደግሞ ራሳቸው የባርሴሎና ደጋፊዎችም ተጫዋቻቸው በሰጠው አስተያየት ፍጹም ደስተኞች አይደሉም፣ ወይም ደስተኞች አልነበሩ ያ ሁኔታ ነው። አሁን ስለ ላሚን ያማል ብዙ ሀሳቦች እንዲሰጡም ጭምር ሲያደርግ የቆየው አሁን ባርሴሎና በዛ ጨዋታ ላይ ሲሸነፍ፣ ለምሳሌ ላሚን ያማል ጥሩ ፐርፎርማንስ ካላሳዩ ተጫዋቾች መካከል አንዱ እሱ ነው፣ ወይም ደግሞ ጥሩ ፐርፎርማንስ ሜዳ ላይ ሲያሳይ አልተመለከት ነው ግን ደግሞ ላሚን ያማል ከእንደዚ አይነት ነገሮች መማር የማይችል ከሆነ የእግር ኳስ ኬሪየሩን ወደፊትም በጣም በጥሩ መንገድ ለማስቀጠል በጣም እንደሚቸገር በግልጽ መናገር ይቻላል። ትልልቅ ተጫዋቾች እንዴት ነው ከነበሩበት ዝና፣ ከነበሩበት ገንዘብ፣ ካገኙት ሀብት እንዴት ነው የተፈጠፈጡት የሚለውን ነገር ስታዩ፣ ተጫዋቾቹ ያንን ያገኙትን ነገር ማኔጅ ለማድረግ ባለመቻላቸው ምክንያት እንዲህ አይነት ነገሮች ውስጥ ሲገቡ እናያለን። ሊዮኔል ሜሲን ለምሳሌ ተመልከቱት። አሁንም እንኳን በጣም ምርጥ ተጫዋች ነው ሜጀር ሊግ ሶከር ላይ አሁንም የክለቡ በጣም ወሳኝ የሚባል ተጫዋች ፈጣሪ ቢፈቅድልኝ የአለም ዋንጫ ላይ መጫወት እፈልጋለሁ አቅም ቢሰጠኝ እያለ እየተናገረ ነው ክርስቲያኖ ሮናልዶ አርባ ዓመቱ ላይ ሆኖ ሌሎቹ በ25 በ30 ዓመታቸው መስራት የማይችሉትን ነገር ሜዳ ላይ ሲያደርግ እናየዋለን ለአንድ ሺህ ጎሎች የተንደረደረ ነው አንድ ሺህ ጎል ለማስቆጠር ና በእግር ኳስ ታሪክ የመጀመሪያው ተጫዋች ለመባል ሁልጊዜም ሮናልዶን ሜሲን ደጋግመን የምናነሳው በጣም ምርጥ ያገናቸው ታለንቶች ግን በሆነ ምክንያት ሲከሽፉ ስለምናይ ነው። ሮናልዲኖ ጎቾን እኮ ዓለም አይቶ አልጠገበው። በምርጥ ፐርፎርማንሱ በባርሳ በጣም ምርጥ ተጫዋች ነበር። ከዛ ባሎንዶር መጣ፣ ሽልማት ገንዘብ መጣ፣ ዝና መጣ። ተጫዋቹ ከዛ በኋላ ወደ ኤሲ ሚላን አመራ። በቃ ጭምልቅልቅ ያለወት ህይወት ውስጥ ነው የገባው። የምሽት ቤቶች ማዘውተር ጀመረ። ከዛ በኋላ ከብዙ ወንጀለኞች ጋር መገናኘት የጀመረ ጭራሽ በተጭበረበረ ፓስፖርት ወደ ሌላ አገር ለመግባት ሲያዝ በፖሊሶች ተያዘ። እንደዛ ዝነኛ የሚባል እንግዲህ ተጫዋች የነበረ ተጫዋች ማለት ነው። በጣም ዓለም ያደነቀው ቆሞ ያጨበ፣ የሪያል ማድሪድ ደጋፊዎች እንግዲህ ለባርሳ ተጫዋቾች ብዙም ቆሞ ሲያጨበጭቡ አይታይም። ምክንያቱም ኢጎ አለ። ለሮናልዲንሆ ትልቅ አክብሮት ሰጥተዋል። እንደዛ ፌንት የሚያስበሉ ድሪብሎችን የሚያደርግ ተጫዋች ነበር ግን የሜዳ ላይ ጨዋታው ጥሩ ቢሆንም ከሜዳ ውጭ ግን ያለው ፐርፎርማንስ ጥሩ ባለመሆኑ ምክንያት ኳስ ማቆም በሌለበት እድሜ ነው ኳስን ያቆመው ከኳስ የተገለለው። ሌላኛውን ተጫዋች ኔይማርን ብትመለከቱ እኔ 2014 እንደ ትላንት ነው ትዝ የሚለኝ፣ የዛሬ 10 ዓመት 11 ዓመት ማለት ነው የዓለም ዋንጫ ላይ እንደዛ የሚገርም ፐርፎርማንስ ሲያሳይ፣ በባርሰሎና ውጤታማ ጊዜን ሲያሳልፍ ግን የዳንኪራ ህይወቱ በለጠበት ከሜዳ ላይ ብቃቱ ይልቅ ከሴቶች ጋር መታየት ጀመረ፣ ምናምን ከዛ በኋላ እንደምታዩት ነው። ተጫዋቹ ኔማር አሁን ሰውነቱ ወፍሯል። እንደው ኳስ ላለማቆም በቃ ይታገላል እንጂ ኔማር በእግር ኳሱ ላይ እንደው ያሳየንን ነገር ያሳዩ ጥቂቶች ናቸው። ግን ኔማር በእግር ኳሱ የከሰመ ታለንት የነበረው ተጫዋች ሆኗል። በጣም እያየ ነው እየደበዘዘ፣ በቃ እያየ ነው የቀዘቀዘ ተጫዋች። ተጫዋቾች ታለንት ይዘው ይመጣሉ ከአካዳሚም ተፈጥሮ የሚቸራቸውንም ክህሎት ይዘው ይመጡና ከዛ ግን ይዘው ያንን ይዘው መቀጠል አለመቀጠል የእነሱ ድርሻ ነው። በቃ ያንን ነገር ለማስቀጠል የራሳቸው ሜንታሊቲ ወሳኝ ነገር፣ የሚያድጉበት አስተዳደግ ወሳኝ ነገር አለ። ገንዘብ ሲያገኙ ልክ ያንን ገንዘብ በድህነት ያደጉበትን መንገድ ረስተው ወይ የመጡበትን መንገድ ረስተው ያንን ገንዘብ ለመበተን የሚያስቡ ከሆነ ወይ ደግሞ ዝነኛ ሲሆኑ የምሽት ቤቶችን የሚያዘወትሩ ከሆነ በአንድ ጊዜ ሲወርዱ እናያለን። አሁን ላሚን ያማልም ጋር የምናየው እንዲህ አይነቱን ነገር ነው። ዋንጫዎችን እያሸነፈ ነው። ስኬታማ እየሆነ ነው። ዝና እየመጣ ነው። ኦልሞስት ዝነኛ ነው። በባርሰሎና ካሉ ተጫዋች በጣም ዝነኛው ተጫዋች እሱ ነው። የሚለብሳቸው ልብሶች ውድ ውድ ልብሶችን ይለብሳል ምናምን፣ ምንም ማለት አይደለም። ግን ብዙ ጊዜ ደግሞ ተጫዋቾች ትኩረት ማድረግ ያለባቸው ሜዳ ላይ ባላቸው ፐርፎርማንስ ነው። አሁን ሮናልዶ በአርባ አመቱ ነው እንግዲህ የመጀመሪያው ቢሊዮነር እግር ኳስ ተጫዋች የተባለው ኔት ወርዙ የሀብት መጠኑ አንድ ቢሊየን የአሜሪካን ዳላር አልፏል ተብሎ የተነገረለት በዚህ ምክንያት ነው። ከብዙ ትልልቅ ድርጅቶች ጋር በብራንድ አምባሳደርነት እየሰራ ከነዛ ሰዎች ጋር እየቀጠለ አሁንም ባለው ሎያሊቲ እምነት የቀጠለው ሮናልዶ ሮናልዶን ሆኖ ስለመጣ ነው እንጂ ከሮናልዶ የማይተናነስ ብቃት የነበራቸው ከዚህ በፊትም ተናግደዋለሁ አንድ ፓየም የተባለ ተጫዋች አብረው ከሮናልዶ ጋር አብረው ያደጉ ኳስ የሚጫወቱ እንደውም ያለው ክህሎት ከሮናልዶ ላይ ይበልጥ ነበር ይባላል። ፓይም እና አብረው የተራረፉ ምግቦችን እየበሉ ወይ ደግሞ ያልተሸጡ በርገሮችን እየተቀበሉ ሲበሉ አድገው፣ ሮናልዶ የስኬት መንገዱን ሲይዝ፣ ይሄኛው ልጅ ግን እጥፍ ብሎ ወደማይሆን ፓዝ ውስጥ ገባ ማለት ነው በቃ። ምክንያቱም ዝነኛ ተጫዋቾች ልክ ዝነኛ ሲሆኑ ህይወቱ በሙሉ የሚያብለጨልጭ የሚያብረቀርቁ ነገሮች ይመጣሉ። በዚህ በኩል ሀብቱ ይመጣል፣ በዚህ በኩል ዝናው ይመጣል። ሀብት ማከማቸት የሚባሉ ነገሮች አሉ። ሁሌም ስለ እነዛ ተጫዋቾች በየሚዲያው ይወራል። ከዛ ደግሞ ሌላ ደግሞ ነገር ይመጣል፣ የፍቅር ህይወት የሚባል ነገር ይከተላል። ብዙ ሴቶች አንድ ተጫዋች እንዲከተሉ ይችላሉ። አሁን ቪኒሽስ ጁኒየር ለምሳሌ ባለፈው ከፍቅረኛው ጋር ተለያየ የሚሉ መረጃዎች ሲወጡ ነበር። ከሌላ ሴት ጋር ቺት አድርጎብኛል፣ ቴክስት ሲጻጻፍ ነበር ምናምን ብላ ከቪኒሽስ ጁኒየር ጋር የነበረውን ነገር መረጃዎችም እና ኤስፔን የመሳሰሉት መረጃዎች ይዞ ሲወጡ ነበር። እንደዚህ ነው። በቃ በተለይ ደግሞ እዛ ይሄ ደቡብ አሜሪካ ያሉ ይሄ እንደ ብራዚል ምናምን አካባቢ ያሉ ተጫዋቾች አመጣታቸው ጥሩ የሆነ እና ከዛ ግን በአንድ ጊዜ ዝርግፍ ብሎ ሲወድቁ እናያለን። አሁን ላሚን ያማል ባለፈው የሆነ ልደቱን ሲያከብር በቃ ዘግቶ ሴቶች ተሰብስበው ምናምን እንዛ ነበር ልደቱን ያከበረው። ግን ይሄ ደግሞ የሚታይን ለውጥ የሚያመጣ ሳይሆን ተጫዋቾቹን ይዟቸው የሚወድቅ ነው። አሁን ቡካዮሳካ አንድ የሚደነቅበት ጥሩ ነገሩ በቃ የሜዳ ላይ ላይፉ ላይ ነው ትኩረት የሚያደረገው፣ ፕራይቬት ላይፍ፣ ፕራይቬት ላይፍ። አሁን እስቲ እኛም በእርግጥ እኔ እንደውም ፕሮግራም ሰርቻለሁ፣ ቡካዮሳካ ምን አይነት የፍቅር ታሪክ አለው የሚለው ግን አታገኙም። ሰርች ብታደረጉ ራሱ ብዙ መረጃዎችን መጎርጎር ይጠበቅባቸዋል። አሁን ቡካዮሳካ ምን አይነት የግል ህይወት ይመራል የሚለውን ለማወቅ እንኳን ሰርች ብታረጉ ሳካ አሁን ላይፉ ፕራይቬት ነው። ይሄ ከሴቶች ጋር ወደዛ ወደዚህ ሲል ምናምን የሚታይ ተጫዋች አይደለም። ፍቅረኛ አለችው ግን እሷም የራሷን ስራ ትሰራለች፣ እሱም የራሱን ስራ ይሰራል። ላይፋቸው በዛ መንገድ ነው የሚቀጥለው። ከዛ በተጨማሪ ግን ሁልጊዜ ሜዳ ላይ ነው ትኩረት። ሲጎዳ እንኳን ቶሎ ወደ ሜዳ ይመለሳል፣ ሪከቨሪ ያደርጋል፣ ምክንያቱም ራሱን ስለሚጠብቅ። አሁን ያማል እንደውም ተጎድቶ ነበር ከዚህ ኤል ክላሲኮ ጨዋታ በፊት። አንደኛው ትልቁ ችግር ይሄ ነው። ከሜዳ ውጪ ብዙ መዝረክረኮች የሚያበዙ ተጫዋቾች ይጎዳሉ። ለምሳሌ ባለፈው አንድ ኢንተርቪው ያየው ነበረ። የየርገን ክሎፕ የቀድሞ ሊቨርፑል አሰልጣኝ የሁለት ሰዓት ከምናምን ኢንተርቪው ነው ዘዲያሪ ኦፍ ዘ ሲኢኦ የዩቱብ ቻናል ላይ ቀርቦ ነው ያንም ፖድካስት እየሰጡትና፣ የርገን ክሎፕ ሲናገሩ ምናሉ ሁሉም ተጫዋች እኩል ትሪት አይደረግም። ለምሳሌ አንዱ ተጫዋች በጣም ምርጥ ፐርፎርማንስ ያሳይሃል ልምምር ላይ፣ አንዱ ደግሞ በቃ ድክም ብሎ ይታያል። ኦኬ፣ የሆነ ምክንያት አለ ማለት ነው ወይ ልምምር ላይ ጥሩ ያሉ ነው ወይ፣ ጥሩ እንቅልፍ አልተኛም ትላንት ማታ፣ ወይ ሌላ ነገር ላይ ነበረ ተጫዋቹ ወይ ደግሞ ስትረስ ውስጥ የገባበት ነገር አለ። ስለዚህ በጣም ጥሩ ፐርፎርም እያደረገ ያለውን ተጫዋች ትሪት በምታደርግበት መንገድ ይሄንኛውን ተጫዋች ደግሞ ትሪት አታደርገው። ምንድን ነው ቀርቦ ማየት፣ ማናገር፣ አድቫይስ መስጠት፣ ምክር መስጠት ያስፈልጋል ብለው የርገን ክሎፕ ሲናገሩ ነበር። እና ይሄ እንደነ ላሚን ያማል ላሉ ተጫዋቾች በደንብ የሚሰራ ነገር ነው። ተጫዋቾች በመጡበት መንገድ እንዳይቀጥሉ የሚያደርጋቸው ልክ ጉዳት በተለይ ተደጋጋሚ ጉዳት መምጣት ሲጀምር መጠየቅ ያስፈልጋል። ለምንድን ነው እንደዚህ አይነት ጉዳቶች መምጣት? ራሽፎርድን እኮ ኬሪየሩን ብልሽት ሽት ያደረገው ምንም ነገር አይደለም። ጨዋታ ያልቃል፣ ከዛ በስንተኛው ቀን ፓርቲ ቤት ነው የሚገኙ፣ መሸታ ቤት ነው ደሞ። ታውቃላቸው፣ የእንግሊዝ ሚዲያዎች በጣም የሚገርሙ ናቸው። ፓፓራዚዎች አሉ፣ ቪዲዮ እየቀረጹ ምስል፣ ይኸው ናይት ክለብ አየ ነው ይኸው እንደዚህ ቦታ አየ ነው እያሉ መረጃ ይወጣሉ። ኤሪክ ቴና ግን እኮ ቁስል ያደረጋቸው በቃ እንደዚህ አይነት ተጫዋቾች በክለብ ውስጥ ስለነበሩ ለአሰልጣኛቸው ማይታዘዙ። ሁሉም ነገር ፕሮግራም እንደተደረገ ነው፣ የተጫዋቾች መቼ ከእንቅልፋቸው እንደሚነሱ መቼ ቁርስ እንደሚበሉ፣ መቼ ልምድ እንደሚያደርጉ፣ መቼ ሻውር እንደሚወስዱ፣ መቼ ሶሻል ሚዲያ እንደሚጠቀሙ፣ መቼ እንደማይጠቀሙ፣ ለምን ያክል ሰዓት መጠቀሙ ሁሉ ነገር የተወሰነ ነው። ምክንያቱም ያ ተጫዋች ለዛ ክለብ አሴቱ ነው፣ ንብረቱ ነው። እናንተ እንዴት ነው ንብረታችሁን የምትጠብቁት? ልክ እንደዛ ማለት ነው። የሚጠብቁት ተጫዋቹን የሚይዙት በዛ መንገድ ነው። ልክ ግን ከዛ መንገድ ዝንፍ ሲል የዛን ጊዜ ምክር ይሰጠዋል። አሰልጣኞች ይመክራሉ። የስነ ልቦና ባለሙያዎች ያንን ተጫዋች ትሪት ለማድረግ ይሞክራሉ። ካልሆነ ግን አልሆንም እንጂ ራሽፎርድ እኮ የመጀመሪያ ጨዋታው ላይ ነው አርሰናል ላይ ሁለት ጎሎችን አስቆጥሮ የጀመረው። ከዛ በኋላ ግን ከበደው፣ በቅ ያንን ምርጡን ራሽፎርድ ለማግኘት በጣም ተቸገረ። አንድ ዓመት ላይ ጥሩ ነበር በ2022/23 ከዛ በኋላ ፐርፎርማንሱ እየወረደ እየወረደ መጣ፣ በአሰልጣኙ እምነት ታጣበት ምናምን። ከዛ የዩናይትድ ደጋፊዎችን አሰልጣኙን የሚያበሳጭ ነገር አደረገ ተባለ፣ በኋላ ከክለቡ ተሸኘ ማለት ነው። ሌሎች ተጫዋቾችም እና አንቶኒ በሴት ስማቸው ሲጠፋ ነበር። እንደውም አንቶኒ እያለቀሰ ኢንተርቪው ሲሰጥ ነበር። እኔ እንደዚህ አይነት ነገር አላደርግም፣ እኔ ሴት ልጅ አልመታም፣ እኔ ሴት ልጅ ላይ ጥቃት አላደርስም ምናምን ሲል አብሶ በሴቶች የሚመጣባቸው መዘዝ በጣም ከባድ በሴት እስቲ ያልታማ ማን አለ? በተለይ ትልልቅ ምትሏቸው ተጫዋቾች ሮናልዶማ ከአንዴም ብዙ ጊዜ ታምቷል። ግን ደግሞ ክሊር አውት እያደረገ ይመጣል። እንደዚህ አይነት ነገሮች ስለ መጀመሪያ ልጁም ቢሆን ሲናገር የልጄ እናት እንዳትናገር ብላኝ ነው፣ ጊዜው ሲደርስ እናገራሉ ማን እንደሆነች ምናምን እያለ ነው ሲናገር የምትሰሙት። አለ ፕሮዳክሽን ሰርተናል፣ ወደኋላ በጣም መለስ ብትሉ ታገኙታላችሁ። ኔማር ስንት ጊዜ ነው በቃ በእንደዚህ አይነት ክስ ምናምን የሚታማው? ይሄ አስገድዶ መድፈር እንደዚህ ፆታ የጥቃት ምናምን የተባለ ለዛ ተጋላጭ አደርጋቸዋል። የዛን ጊዜ ሜዳ ላይ ፐርፎርም ማድረግ ያቅታቸውና ጭንቅላታቸው ወደ ሌላ ነገር ይወሰዳል። ከሜዳ ውጭ ያለው ያለው ጫጫታው ምኑ ላይ ብዙ ነገሮች ይመጣሉ። አሁን ላሚን ያማል እንዲህ እንዳይሆን ነው የተሰጋለት። የሚገኝ በቃ ፐርፎርማንሱ ጥሩ ነው። እኔ ላሚን ያማል ቆመን ምናጨበጨበለት ተጫዋቹ አይተናል እኮ ቻምፒዮንስ ሊግ ግማሽ ፍጻሜ ላይ ሩብ ፍጻሜ ላይ ምናምን ሲሰራቸው የነበሩ ነገሮች ሜዳ ላይ በቃ ያማል ኳስ ሲይዝ እግሩ ላይ ኳስ የሚያምርበት ኳስ እንደው ድሮ የሚባል ነገር እኮ ነበረ። ነገር እንደውም ነበረ እኮ ኳስ የምትስቀው ኦዚል ሲነካት ነው ይባላል፣ የድሮ የአርሰናል ተጫዋች። በቃ ልክ እንደዛ ነው። ኳስ የምትደሰተው ያማል እግር ስር ስትገባ ነው። ግን ከሜዳ ውጭ ያለው ላይ ፍጡር ፕላስ ደግሞ ይሄ በጣም ለየት ያለ ኦቨር ኮንፊደንስና አሮጋንስ ይታይበታል። አሁን አንዳንድ ተጫዋቾች ለምሳሌ ማን ነው ምርጥ ተጫዋች ተብሎ ሲጠየቁ እኔ ነኝ ምርጥ ተጫዋች ብሎ ሊናገሩ ይችላሉ። ሮናልዶ አሁን የሆነ ጊዜ ከነ ሄንደርሰን ጋር ምናምን ቆሞ ማነው ምርጥ ተጫዋች ላንተ፣ የምን ጊዜው ምርጥ ተጫዋች ማን ነው ተብሎ ሲጠየቅ እኔ ነኝ ምርጡ ተጫዋች ብሎ ተናገር። በቃ እኔም ምርጡ ነኝ ብሎ ነው ሮናልዶ የሚናገረው። ዘቤስት በምሰራበት ዲፓርትመንት እኔ ነኝ ምርጥ እግር ኳስ ተጫዋች ብሎ ነው ሮናልዶ የሚናገረው። አሁን ይህ ጥሩ ኮንፊደንስ ነው። ሰዎች ራሳቸውን እኔ እችላለሁ ብሎ ማሳመን አለባቸው። ያን ካላደረጉ ትንሽ ከብዳል ይላል ሮናልዶ ሲናገር። ግን ያማልን ደግሞ ስታዩት እንደዛ አይደለም። እኛዚ የመጣ ነው እንዲህ ልናደርግ ነው ምናምን የተጋጣሚ ቡድን ተጫዋቾችን አሰልጣኞችን ፕሮቮክ የሚያደርግ የሚያናድድ፣ የሚያበሳጭ ነገር ነው። እንግዲህ ካርቫል በእድሜ ይበልጣል፣ በጣም በብዙ ይበልጧል። ቢያንስ የ15 ዓመት ምናምን የእድሜ ልዩነት በመካከላቸዋል። ካርቫል ያሸነፈውን ሩቡን አላሸነፈም ያማል። ብዙ ቻምፒየንስ ሊግ ብዙ ላሊጋ ብዙ ኮፓ ዴላሬ ብዙ ብዙ ስኬቶችን አሳክቷል ካርቫል በእግር ኳስ ኬሪሩ ማለት ነው። እና ይሄ አይነቱ ነገር ግን ለተጫዋቾች ደግሞ ምንም ይጠቅም አይደለም። እና ከያማልም ጋር ሲጣሉ ይሄ የምታውረውን ነገር ቀንስ ሲለው የምትሰሙት ለዛ ነው። እና እንደውም የዚ አትሌቲኩ ጸሐፊ ፖል ባሉስ፣ ስለ ላሊጋ በተለይ ስለ ባርሰሎና ብዙ ጊዜ በመጻፍ የሚታወቅ ሰው ነውና፣ ምን ይላል አሮጋንሴ የተሞላበት ንግግር ነው። ከጨዋታ በፊት ሲናገር የነበረው ሪያል ማድሪዶች ይሰርቃሉ፣ ከዛ ደግሞ ብሌም ያረጋሉ ያማር አሁን። እንደዚ አይነት ነገር መናገር ኢቨን የራሱ ደጋፊዎችንም አላስደሰትም የባርሰሎና ደጋፊዎችንም ሳይቀር ማለት ነው። እና ያማል አሁን በሚሄድበት አካሄድ የሚሄድ ከሆነ መጨረሻው ጥሩ አይደለም። ብዙ አካሄድ እንዳይቀጥል ራሱን መግዛት አለበት። ያማል ይህንን ጸባዩን ካስተካከለ ከሜዳ ውጭ ያለውን ጸባዩን መግራት ከቻለ እመኑኝ ማንም የሚደርስበት ኳስ ተጫዋች የለም፣ የሚቀጥሉትን አስር ዓመታት ይሄን እርግጠኛ ሆኜ ነው የምነግራችሁ። ለምሳሌ እግር ኳሱን ይቆጣጠራሉ ያልናቸው ተጫዋቾች እኮ አሁን ምባፔ ስንት ዓመቶ ነው? እንግዲህ ሀያ ሰባት ዓመት ተሻገር እኮ። እንደ ቀልድ አይተን ሳንጠግብ ምርጥ ፐርፎርማንስ ያሳያል ጥሩ ተጫዋች ነው ምናምን። አሁን እንደዚህ አይነት ኳሊቲ ያላቸው ተጫዋቾች ብዙ የሉም። እና ያማል ይሄንን ነገር መቅረፍ ከቻለ ጸባዩን ማረም ከቻለ የሚቀጥሉትን አስር አስራ ሁለት ዓመታት በሱ ልክ የሚሆን ተጫዋች ለማግኘት በጣም አስቸጋሪ ሊሆን ይችላል። ግን ይሄ ደግሞ ሬድ ፍላግ ነው፣ አሁን ያለበት ነገር ሬድ ፍላግ ነው። ተደጋጋሚ መጎዳቱ፣ ከሜዳ መራቁ፣ ሜዳ ላይ እንደዚህ ከተጫዋቾች ጋር ሰጣ ገባ ውስጥ መግባቱ፣ ከካርቫል ጋር ከተጣላ በኋላ እንደገና አልታረመም፣ ደግሞ ሄዶ ከሌላ ተጫዋች ጋር ደግሞ ሲጣላ የ ነው ከቪኒሺየስ ጋር ስለዚህ ይሄ ጥሩ ኮንፊደንስ ለተጫዋቾች ስነልቦናም ቆንጆ ነው። ግን በእንዲህ አይነት ሁኔታ ደግሞ ከተጫዋቾች ጋር ሰጣ ገባ ውስጥ መግባት በጣም ከፍተኛ በራስ መተማመን ኦቨር ኮንፊደንስ ሲኖር ይጎዳል። ደግሞ እብሪት ነው የሚሆነው። ከዛ በኋላ ኦቨር ኮንፊደንስ ሳይሆን በራስ መተማመኑ ከፍተኛ ሲሆን፣ የዛን ጊዜ አሮጋንስ ይሆናል፣ እብሪት ይሆናል፣ ወይ ትምክህት ይሆናል ማለት ነው ያ ደግሞ የሚደገፍም አይደለም። ኢቨን በመንፈሳዊውን ብታዩት በዓለማዊም ህግ የሚደገፍም ነገር አይደለም። ስለዚህ ምናልባት ላሚን ያማል ከዚህ በኋላ ይህን ነገር እንዲያስተካክል በጣም ብዙ ጥሩ ነገሮችን ለማድረግ በተለይም ጸባዩን ማረም ይጠበቅበታል። ያው ይሄ ጋዜጣዎች፣ ሚዲያዎች ምንድር የሚፈልጉት ተጫዋቾች ጥሩ ነገር ሲያደርጉን ብቻም ሳይሆን እንደዚህ መጥፎ ነገር የሚያደርጉ ከሆነ አሳደው ይይዟቸዋል በቃ አሳዶ ነው የሚይዟቸው። የሆኑ የሆኑ ቦታዎች ላይ አሉ። በፊትም ቢሆን ትልልቅ እግር ኳስ ተጫዋቾች ሲጫወቱ ፓፓራዚዎች አሉ። የሆነ በካሜራ ይቀርጻሉ በቪዲዮ በሆነ ነገር ምናምን፣ ከዛ ቪዲዮ ፖስት ይደረጋል እና ምንም ማምለጥ አችሉም። በቃ ሄሲቴሽን የለውም። አረ እኔ እንደዚህ አላረኩም ብትሉ ወይ አሁን ደግሞ ኤአይ ነው የመጣው ወይ ኤአይ ነው ብትሉ እንኳን ማንም አይሰማችሁ። በቃ ምናልባት ወይ እውነት ሀቅ እንግዲህ ከወጣላችሁ የዛን ጊዜ። ሜሰን ግሪንውድ እኮ በጣም ምርጥ ታለንት የነበረው ተጫዋች ነበር። አሁን ምርጥ ታለንት የነበረው ልጅ እኮ ነበር። በቃ አዲሱ ቫንፐርሲ፣ ምርጡ ግራ ግር እየተባለ ሲነገርለት ነበር። ዩናይትድ መጫወት ጀመረ፣ ከዛ አስገድዶ መድፈር ክስ መጣበት። ወደ ካሪንግተን እንኳን ሲመጣ መታየታ አፍሮ ኮፍያውን ተከናንቦ ሰው እንዳያየው ማለት ነው። አስቡ ውስጥ። ዴሊ አሊ ምን አይነት እግር ኳስ ብቃት ነበረው? አሊ አሁን የት ነው ያለው? ጭራሽ ኮ ኳስ ሊያቆም ነው እየተባለ ነው አሁን። ዴሊ አሊ ስትመለከቱት ሌሎቹንም ስታዩ በተመሳሳይ ልክ ሮናልዶን ሄደው ከሌኮ እየተቸ ነው ወይ ሩኒ እየተቸ ነው ወይ የሆነ ተጫዋች እየተቸ ነው ሲሉት የቀድሞ ተጫዋች እየተቸ ነው ሲሉት እኔ ያሳካሁትን ስኬት ማሳካት ስላልቻሉ ቀንተው ብኝ ነው የሚተቹኝ ብሎ ይናገራል። ምክንያቱም እሱ ያለበት ሌቭል ላይ ያልደረሱ አሉ። እሱ ያለበት ሌቭል ላይ የደረሱ በጣም ጥቂት ናቸው። በጣም በጣት የሚቆጠሩ እና ምንድነው፣ ከታሪክ መማር በጣም ጥሩ ነው። ቀድሞ ከነበረው ነገር መማር፣ ከቀድሞ ተጫዋቾች መማር በጣም አስፈላጊ ነው። ገንዘብ ይጠፋል። በተለይ ደግሞ በይሄ ልክ የፍቅር ግንኙነት ሲጀምሩ፣ ትዳር ውስጥ ሲገቡ የምናያቸው ነገሮች በጣም ይጎዳሉ። ለዚህ ደግሞ ኤቦዬን ማንሳት በቂ ነው። የአርሰናሉ የቀድሞ ተጫዋች ኤቦዬ በአርሰናል በጣም ምርጥ ተጫዋች ነበር። በኮት ደቫር ብሔራዊ ቡድንም ምርጥ ተጫዋች ነበር። ከዛ ግን ባለቤቱ ሁሉንም ወረቀት ይሰጣታል። እየሄደች ትሰጠዋለች፣ እየሄደ ይፈርማል፣ ትሰጠዋለች፣ ይፈርማል። መጨረሻ ላይ ሁሉም ንብረት ነው ከሱ ጋር ይሄዱ። በቃ እኔ ያው ይቆጨኛል፣ አሁን የእኔ ጓደኞች ስንትና ስንት መልታዊ ሚሊዮነሮችን ሲያንቀሳቅሱ እኔ እጄ ላይ አምስት ሳንቲም እንኳን የለኝም በዚች ሴት ምክንያት ተከዳው ምበላው አጣው፣ እና የቀድሞ ጓደኞቼ ይድረሱልኝ ምናምን እያለ የቦይ ሲናገር ነበር እና ላሚን ያማልም ብዙ ውድቀት ላይ የነበሩ ተጫዋቾች ታሪኮች ስላሉ ከነዚህ ተጫዋቾች እንጂ ሀብት ማቀር ምርጥ ልብስ መልበስ መኪና መንዳት ምንም ችግር የለውም። ግን የሆነ ሰዓት ላይ ዋጋ የሚያስከፍልበት ሁኔታ ይፈጠራል። የጋናው ተጫዋች የቀድሞ ተጫዋች አሳሞአ ጂያን ትልልቅ መኪኖችን የሚነዳ ተጫዋች ነበር። የሆነ ሰዓት ላይ ግን ሚዲያ ላይ ቀርበው በቃ ምንም የለኝም ማለት፣ ምክንያቱም ገንዘቡ ይመጣል እንጂ እንዴት እንደሚወጣ አይታወቅም። እንደዚህ አይነት ሁኔታዎች አሉ እና ያማልም ክህሎት አለው፣ ስኪል አለው፣ የኳስ ብቃት አለው፣ የሚያድግ ችሎታ አለው። ምንም ይሄ የሚያጠራጥር ነገር አይደለም። ግን የኤል ክላሲኮ ላይ በተለይ ያሳየው ስነ ምግባር ተጫዋቹ ያለበትን አሁናዊ ሁኔታ በደንብ በደንብ የሚያሳይ ነው። ከዚህ ነገር ደግሞ ማምለጥ የሚችለው ከሌሎቹ ትምህርት ወስዶ ራሱን ለዛ ነገር ብቁ ማድረግ ሲችል የእግር ኳስ ብቃት ብቻ ሆኖ ይሄ በነገራችሁ ላይ ለእግር ኳስ ብቻም አይደለም ለየትኛውም የስራ ዘርፍ ነው ሰው የፈለገ ያክል እውቀት ቢኖረው፣ የፈለገ ያክል በጣም ትልቅ በቃ ስራ ቢኖረው ግን ስነ ምግባሩ ብልሹ ከሆነ፣ ደካማ ከሆነ፣ ጸባይ ከሌለው ያጠዋል ያንን ነገር። ምክንያቱም ሰው ጸባይ ኖሮት ገንዘብ ባይኖረው ይሻላል። ምክንያቱም ጸባይ ካለው ቢያንስ መልሶ ያመጣዋል ያንን ገንዘብ። ግን ደግሞ ጸባይ ገንዘብ ኖሮት ዝና ኖሮት ክህሎት ኖሮት የተሻለ ነገር ግን ማድረግ የማይችልበት ሁኔታ ከተፈጠረ ያንን ነገር መልሶ ያጠዋልና ይህን ነገር ለማለት ያክል ነው እንግዲህ ስለ ላሚን ያማል እነዚህ ነጥቦች ያነሳሁት። በዚሁ አጋጣሚ አንድ ፕሮግራም ሪኮመንድ ላረጋችሁ እፈልጋለሁ። ምናልባት በግራ ወይም በቀኝ ላይ ብቻ ታግ ላይ አስቀምጥላችኋለሁ። አንድ ከዚህ በፊት የሰራው ነው ዶክመንተሪ አለ። ሰባት እግር ኳስ ተጫዋቾች ከሀብታምነት ከዝነኝነት ወደ ድህነት እልም ወደ አላ አስከፊ ድህነት፣ መብላት እስከ ማጣት ደረጃ፣ በፖሊስ እስከ መታሰር ደረጃ የደረሱ የሰባት ተጫዋቾችን ታሪክ በአንድ በስምንት ነው በዘጠኝ ደቂቃ ፕሮዳክሽን የሰራውበት ዶክመንተሪ አለ ወይ በግራ ወይ በቀን በኩል ታጋረግላችሁ አሉ። እዚህ ቪዲዮ ላይ ገብታችሁት የምር ትማሩበት አላችሁ። እግር ኳስ ሁል ጊዜ እንደው ማየቱ መዝናናቱ ብቻ ሳይሆን የምንማርበት ለህይወታችን የሚጠቅመንን ነገር ምንመዝበትም ስለሆነ ይህ ቪዲዮ እያያችሁ እንድትመለከቱት ትጋብዛለሁ። እስቲ ስለ ያማል ምን አይነት ሀሳብ አላችሁ? ኮሜንት መስጫው ላይ ሀሳቦቻችሁን አጋሩን። ቀጣይ ላይ ይህን ነገር ያሻሽላል ወይ ሳያሻሽል የሚለውን እንግዲህ በቀጣዩ ጊዜ ላይ የምንመለከተው ይሆናል። ያው ፈጣሪ እርዳውና ይህን ነገር ካላስተካከለ ግን ምናልባትም ደግሞ ልክ እንደ ኔማር የከሰሙ ታለንቶች የተባለ ለሌላው ትውልድ ለመጪው ትውልድ ማጣቀሻና ማስተማሪያ ሆኖ የሚቀርብ ተጫዋች ይሆናል ማለት ነው።